የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች አስቸኳይ ጥሪ ቀረበ። በአዲስ አበባ 50 የምሽትና የቀን መዝናኛ ክበቦች መታሸጋቸው ተነገረ። ለክልሉ ሰራዊት 8 ቢሊዮን ብር ወጥቶ አልተባለም። ጠቅላይ ሚኒስትር አቢይ አህመድ በፓርላማ ተገኝተው ለጥያቄዎች ምላሽ ሊሰጡ ነው። ሶማሌላንድ ማስጠንቀቂያ ሰጠች።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 ቱኩስቱ ኩሱን እፍታ ፍታውን ለናንተ ለተከብራችሁት ይዘን መጣናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን፣ እናመሰግናለን። ለክልሉ ሰራዊት 8 ቢሊዮን ብር ወጥቷል ተባለም። ትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በሰባት ወራት ውስጥ ብቻ ለክልሉ ሰራዊት 7 ቢሊዮን ብር አውጥቻለሁ አሉ። አቶ ጌታቸው ረዳ ይህን የተናገሩት ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ላይ ነው። በአዲስ አበባ የሚገኙት አቶ ጌታቸው ረዳ በ2017 በጀት ዓመት ከሐምሌ እስከ የካቲት ባሉት ወራት 8 ቢሊዮን ብር ለሰራዊቱ ወጪ ማድረጋቸውን ተናግረዋል። በዚህም ምክንያት ለመንግስት ሰራተኛ ደሞዝ አልተከፈለም፣ አንድም የልማት ስራ አልሰራንም ብለዋል። 274000 የክልሉ ሰራዊት በተሀድሶ ስልጠና ወደ ማህበረሰቡ እንዲቀላቀል ማስመዝገባቸውን የተናገሩት አቶ ጌታቸው በአሁኑ ወቅት ለ110000 ሰራዊት ስንቅን ከፍላለን ሲሉ አስረድተዋል። ባለፉት ሰባት ወራት ለክልሉ ሰራዊት 8 ቢሊዮን ብር ማውጣቱን የተናገረው ጊዜያዊ አስተዳደር ከፌዴራል መንግስት ለ2017 የተመደበለት የድጋፍ በጀት 13 ቢሊዮን ብር ነው። በአቶ ጌታቸው ረዳ በሚመራው የጊዜያዊ አስተዳደሩና በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን መካከል ያለው ውጥረት ቀጥሏል። ጊዜያዊ አስተዳደሩ የሰራዊቱ ቁጥር ከፍተኛ ስለሆነ በተሀድሶ ስልጠና ወደ ማህበረሰቡ እንዲቀላቀሉ እንደሚፈልግ፣ ነገር ግን የተሀድሶ ስራ እንዳይከናወን ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን እንቅፋት እንደሆነበት በተደጋጋሚ ሲናገር ቆይቷል። በአዲስ አበባ የሚገኙትን የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳን ጽፈት ቤት ጨምሮ የመገናኛ ብዙኃን መያዙም ጊዜያዊ ፕሬዝዳንቱ አዲስ አበባ በገቡ ማግስት መያዙን የተናገረው የዋት ቡድን በበኩሉ ይህን ክስ ያስተባብላል። ከዚህም በተጨማሪ አቶ ጌታቸው ረዳ ከሞት መትረፋቸውን ገልጸዋል። ከትግራይ ወደ አዲስ አበባ ለመምጣት ሲነሱ የማያውቁት ኬላ ተዘርግቶ በውዝግብ ማለፋቸውን እንዲሁም ጥቃት ለማድረስ የተላኩ ታጣቂዎችን አውሮፕላን ውስጥ ቀድመው በመግባታቸው ማምለጥ እንደቻሉ ተናግረዋል። ትግራይን ለቀው የወጡት ለመመለስ አስበው ቢሆንም አሁን ግን አደጋ ተጋርጦባቸው እንደነበር እንዳረጋገጡ ይፋ አድርገዋል። በአዲስ አበባ 50 የምሽትና የቀን መዝናኛ ክለቦች መታሸጋቸው ተነገረም። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በከተማ አስተዳደር ባለፉት ስድስት ወራት በተለያዩ አገልግሎት ሰጪ ተቋማት ላይ ባደረገው ድንገተኛ ኦፕሬሽን አብዛኞቹ ከተቀመጠው ስታንዳርድ በላይ ድምፅ እየለቀቁ ተገኝተዋል ሲል 915 ሺ ብር ቅጣት መቅጣቱን ገልጿል። ቅጣቱ ከተላለፈባቸው ተቋማት መካከል ባርና ሬስቶራንቶች፣ ግሮሰሪዎች እና የምሽት ጭፈራ ቤቶች ይገኙበታል ተብሏል። አቶ ዲዳ ድሪባ እንደገለጹት የድምፅ ልኬት ኦፕሬሽኑ በ11ዱም ክፍለ ከተሞች መከናወኑን ገልጸው በተለይ ከነዚህ ተቋማት ከምሽት 3 ሰዓት በኋላ የሚለቁት ከፍተኛ የሆነ ድምፅ በነዋሪዎች ላይ ከፍተኛ ችግር በመፍጠሩ 50 ቤቶች ላይም የእሽግ እርምጃ ወስደናል ብለዋል። የድምፅ ብክለት በርካታ የምሽትና የቀን መዝናኛ ክበቦች እንደሚገኙባቸው ሲገለጽ የከተማ አካባቢዎች የተለያየ መልክ ቢኖረውም በመኖሪያ አካባቢዎች የሚገኙ ልዩ ልዩ የንግድና ኢንዱስትሪ ቤቶች በምሽቱ ክፍለ ጊዜ ከ45 ዲቤ በላይ ድምፅ ማውጣት እንደ ድምፅ ብክለት የሚታይ መሆኑን ባለሥልጣኑ አስታውቋል። ጠቅላይ ሚኒስትር አቢይ አህመድ በፓርላማ ተገኝተው ለጥያቄዎች ምላሽ ሊሰጡ ነው። ጠቅላይ ሚኒስትር አብይ አህመድ ነገ ሐሙስ መጋቢት 11 2017 በሕዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። የሐሙስ የፓርላማ መደበኛ ስብሰባ የፌዴራል መንግስት የስድስት ወር የእቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መልኩን ተከትሎ የሚካሄድ ነው። በ57 ገጾች የቀረበውና ኢትዮጵያ ኢንሳይደር የተመለከተችው ይህ ሪፖርት በዘንድሮው በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝር ነው። ሪፖርቱ በኢኮኖሚ በማህበራዊ ልማት በሰላምና ደህንነት ግንባታም በውጭ ግንኙነትና ዲፕሎማሲ እንዲሁም በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞች እንዳስሷል። ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የስራ አፈጻጸም በሪፖርቱ ላይ ተካቷል። የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሑፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነም የኢትዮጵያ ኢንሳይደር የፓርላማ ምንጮች ገልጸዋል። ለኮንዶሚኒየም ተመዝጋቢዎች አስቸኳይ ጥሪ ቀረበ። በ1997 ዓ ም የኮንዶሚኒየም ቤት ለማግኘት የተመዘገቡ ቤት ጠባቂዎች ተሰብስበው ጥያቄ እንዲያቀርቡ አስቸኳይ ጥሪ ቀርቧል። በተለያዩ ጊዜያት ተሰብስበው የተለያዩ ቢሮዎችን በር ያንኳኩትና ኃላፊዎችን የጠየቁት የኮንዶሚኒየም ተመዝጋቢዎች ሴቶች ብቻ የሚሳተፉበት ጥያቄ ለማቅረብ መዘጋጀታቸውን አሳወቁም። ከዚህ በፊት የኮንዶሚኒየም ተመዝጋቢ መሆናቸውን የሚያሳየውን ማስረጃ፣ የቁጠባቸውን መጠን የሚያሳይ ማስረጃ፣ የቅሬታ ደብዳቤ እንዲሁም ፊርማቸውን አሰባስበው ለከንቲባ ጽህፈት ቤት፣ ለአዲስ አበባ ቤቶች አስተዳደር ልማት ቢሮም፣ ለሰብአዊ መብቶች ጉባኤ እንዲሁም ለኢትዮጵያ እንባ ጠባቂ ተቋም ያስገቡት የ1997 ተመዝጋቢዎች ጉዳያቸው ከእንባ ጠባቂ ተቋም ወደ ፓርላማ መመራቱ ይታወሳል። ተመዝጋቢዎቹ ዛሬ ከነገ ምላሽ እናገኛለን ብሎ ቢጠብቁም መልስ በማጣታቸው እንባ ጠባቂ ተቋሙ ፓርላማ ሄደው እንዲጠይቁ እንደነገራቸውም ዘግበን ነበር። በዚህም መሰረት የኮንዶሚኒየም ተመዝጋቢዎቹ አስቸኳይ ስብሰባ ጥሪ አስተላልፈዋል። ተመዝጋቢዎቹ ባስተላለፉት አስቸኳይ ጥሪ የፊታችን አርብ መጋቢት 12 ቀን 2017 ዓ ም ሴቶች ወደ ህዝብ ተወካዮች ምክር ቤት በመሄድ የእኛን ጉዳይ እንዲመለከት ከኢትዮጵያ ህዝብን በጠባቂ ተቋም የተመራለትን ጉዳያችንን ያለበትን ሁኔታ ከሚመለከተው ቋሚ ኮሚቴ ቢሮ ይጠይቃሉ ብለዋል። በመሆኑም ፓርላማ ለመሄድ ፈቃደኛ የሆኑና የሚችሉ የኮንዶሚኒየም ተመዝጋቢ ሴቶች እንዲገኙ ጥሪ አቅርበዋል። የሚችሉ ሴቶች ስለ ጉዳዩና ስለ ቀጠሮ ቦታው የበለጠ መረጃ ለማግኘት የሚጠቀሙበትን የስልክ አድራሻም ከ900 በላይ አባላት ባሉት የቴሌግራም ቻናል ላይ አስፍረዋል። በዚሁ አጋጣሚ አድራሻውን ማግኘት የምትፈልጉ ቴሌግራም ላይ የ1997 ዓ ም የጋራ ሙሪያ ቤት ተመዝጋቢዎች መወያያ ሚዲያ ብላችሁ በመጻፍ መቀላቀል የምትችሉ መሆኑን እንገልጻለን። ሶማሊላንድ ማስጠንቀቂያ ሰጠች። በሶማሊያ የሚገኙት የቻይና አምባሳደር ሶማሊላንድ ከታይዋን ጋር እያደረገች ያለውን ግንኙነት እንድታቁም ማሳሰቢያ ሰጠዋል የሶማሊላንድ የውጭ ጉዳይ ሚኒስትር አብዱ ራሂም ዳሂር አደን ትላንት ለዚህ መልስ ሰጥተዋል ሲናገሩም ሶማሌላንድ ከታይዋን ጋር ግንኙነት እያደረገች ያለው በጋራ ፍላጎት ላይ ለተመሰረተ ትብብር እንጂ ቻይናን ለመጉዳት አይደለም ብለዋል። ጨምሮም የቻይናው አምባሳደር እኛ ከታይዋን ጋር ግንኙነት መፍጠራችን ለምን እንዳስጨነቃቸው አልገባኝም። ሶማሌላንድ ከታይዋን ጋር ግንኙነት ያደረገችው እንደ ሌሎች በርካታ ሀገራት ነው። የሌሎች ሀገራት ግንኙነት ቻይናን እንደማይጎዳ ሁሉ የእኛም የሚጎዳት አይሆንም በማለት የገለጹ ሲሆን፣ አንድ ሀገር የሚያደርገውን የውጭ ግንኙነት በተመለከተ አስተያየት መስጠት ያልተለመደ መሆኑንም አስታውቀዋል። ንግግራቸውን ሲቀጥሉም ማንም እኛ ጋር ባልመጣበት ወቅት እኛን የቀረበችን ታይዋን ናት። የእሷ ፍላጎት ምንም ይሁን ምን እኛ ግን ጥቅማችንን የሚያሟላ አድርገን ቆጥረነዋል። ይህ ማለት ግን የአንዲት ቻይናን ፖሊሲ እንቃወማለን ማለት አይደለም ብለዋል። ትራምፕ ከጆን ኤፍ ኬኔዲ ግድያ ጋር በተያያዘ 80 ሺ ገጽ ሰነድ ይፋ አደረጉም። የአሜሪካው ፕሬዚዳንት ከጆን ኤፍ ኬኔዲ ግድያ ጋር በተያያዘ ብዙ ንባብ የሚያስፈልጋቸው ሰነዶችን ይፋ ሊያደርጉ መሆኑ የገለጹ ሲሆን ይህም ለአስርተ ዓመታት የተለያዩ መላምቶች በር ከፍቶ የነበረውን ጉዳይ የሚዘጋ ይሆናል ተብሎ ይጠበቃል። የትራምፕ አስተዳደር አሁን ላይ ይፋ ያደረገው ሰነድ ወደ 80000 ገጽ የሚጠጉ ሲሆን ምናልባትም ለስድስት አስርት ዓመታት ሚስጥር ሆኖ የዘለቀው ግድያ እልባት ሊሰጥ የሚችል ነው ተብሏል። ሰኞ ላይ በኬኔዲ ሴንተር ንግግር ያደረጉት ትራምፕ ይፋ ያደረጉት መረጃዎች ብዙ ንባብ የሚያስፈልጋቸውና በ1963 በዳላስ ቴክሳስ የተገደሉትን 35ኛውን የአሜሪካ ፕሬዝዳንት ጋር የተገናኘ መረጃዎች የያዙ መሆናቸውን ተናግረው ነበር። ፕሬዝዳንቱ ጋዜጠኞች ለቀረበላቸው መረጃዎቹን ተመልክተዋል ወይ የሚለው ጥያቄ ሲመልሱም ባይመለከቱትም ስለ ይዘቱ ግን እውቀት እንዳላቸው ገልጸዋል። አክለውም በጣም ጠቃሚ ነገር እንደሚሆን አምናሉ ያሉ ሲሆን ትራምፕ እነዚህ መረጃዎች ይፋ እንዲያደርጉ የሚያዝ የስራ አስፈጻሚ ትእዛዝ የፈረሙት ስልጣን በተረከቡ ማግስት በጥር ወር ላይ ነበር። ፕሬዝዳንቱ በተፈረሙት የስራ አስፈጻሚ ትእዛዝ ከጆን ኤፍ ኬኔዲ ግድያ መረጃዎች በተጨማሪ የሮበርት ኤፍ ኬኔዲና ማርቲን ሉተር ኪንግ ጁኒየር ግድያ ጋር በተያያዙ ያሉ መረጃዎች ይፋ እንዲደረጉ ትእዛዝ ሰጥተዋል። የኤፍቢአይ የትራምፕ ትእዛዝን ተከትሎ ባለፈው ወር ከጆን ኤፍ ኬኔዲ ግድያ ጋር በተያያዙ አዳዲስ 2400 ሰነዶችን ማግኘቱ ይፋ ማድረጉ ያዘነጋም። በአየር ጥቃቱ 413 ሰዎች መሞታቸው ተነገረም። እስራኤል በጋዛ በፈጸመችው የአየር ድብደባ የተገደሉ ፍልስጤማውያን ቁጥር ከ400 መሻገሩ ተገልጿል። የፍልስጤም ጤና ሚኒስተር በዋትሳፕ ገጹ ባጋራው መረጃ የሟቾቹ ቁጥር 413 መድረሱን ጠቁሟል። ከሁለት ወራቱ የተኩስ አቁም ስምምነት በኋላ የተፈጸመው መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎችን ማቁሰሉንና በርካታ ሰዎችም አሁንም ድረስ በፍርስራሽ ውስጥ እንደሚገኙ ሚኒስተሩ ገልጿል። አማስ ባወጣው መግለጫ ኔታንያውና ጽንፈኛ መንግስቱም የተኩስ አቁም ስምምነቱን ለመጣስ መወሰናቸው በጋዛ የሚገኙ ታጋቾችን ጣፍንታ ጥያቄ ውስጥ ከቷል ብሏል። የቡድኑ የፖለቲካ ቢሮ አባል ኢዛት አል ሪሽቅም የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ማለታቸውን ሮይተርስ ዘግቧል። የጠቅላይ ሚኒስትር ቤንያሚን ኔታንያው ጽህፈት ቤት ግን ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የተጠናከረ ወታደራዊ እርምጃ እንዲወስድ መታዘዙን ያመላከተውም